እህት አለው እንዴ? አዎ፣ ሁለት እህቶች አሉት። የቷ ናት የምትመጣ? መስማትና መናገር ማትችለዋ ነች። አሁንማ ነገሮች አሪፍ ነው ልና፣ የምትመጣው ሴትዮ ግን ማነች? ከቱት የባሰች እንዳትሆን። እስ ከሄደለን ሌላው ትርፍ ነው። ትልቅ ሰው ናት እንዴ? እንደዛ ሳይሆን እንደነገርኳችሁ ህመምም ምናምን አለ። በቻልነው አቅም እሷንም ለመንከባከብ እንሞክራለን። አደራ እንግዲህ እራሳችሁን መንከባከባችሁንም እንዳትረሱ እሺ። ራስሽ ምን ሆነሽ ነው? ቆይ ምንድነው፣ ሰላም የማትፈልጊው ለምንድነው ነው ቆይ ሁላችሁም ለእሷ የምትከራከሩት ሁላችንም ሰላም ስለምንፈልግ። እኔ ሰላም ያጣሁት በእሷ የተነሳ ነው። በሱ አይደለም፣ በራስሽ ነው ሰላምሽን ያጣሽው። እንዴ እሷ አቆ ቁርስ ላቅርብ ነው ያለችው። አርፈሽ አቤ እሱ ዚያውት ደሞ እህቶቹን እዚህ ይጨቁናል። ቆይ ምን ሆነች? አታትም እንዴት ተከናንባ ነጻነቷ ስትነፈገ ነው። እጅ እኮ ነው የምትመስለው። ምግብ ደብቀሽ ነው የምሰጠት? ለምን እደበቃል? ለማንኛውም ምግቡ መቆጠብ አለበት። እሺ ቲና፣ ምሳዋ ነው። እወደዳለሁ ብለሽ ልክ እንዳታልፊ። የምትበላው እኮ ያንቺን ላባ አደለ እና ያንቺ ነው። የገዛ ወንድማ ነው። ለማንኛውም እኔና ዳኔ ምኝታ ቤት እንዳትመጭ፣ እኔና ዳኔ ምኝታ ቤት እንዳትመጭ፣ ተሳስተሽ እንዳትመጭ። ትረብሽ እናለሽ ትሰራለች። ክፍላችን አልገባችም። አሁን ሽ በሽታ ያለች እንዴ? አያመኝም። በቃ ኩሽናት ነው እዛ ትሰራለች። ገንዘብ ባይሰጥ ምኑ ጥሩ ይባላል? እባክሽ አሁን እንኳን ጂል ሆናል። ቤቱና ሌላ ሌላ ነገሩን ከወሰድን በኋላ አባትና ቤትና ጨለላቸዋል። ወይ ግን ምን ሆና ነው እንደዚህ ምንቅራው ላይ ያወራነው ሰምታን ይሆን እንዴ? እንደሱ መጠርጠር መቻል ትልቅ ነገር ነው። ሲያትራት ትከፋለች። ከዳኒ ጋር ያለኝን ጥቂት ጊዜ ላሳልፍበት በስተመጨረሻም የራሱን ውሳኔ ወስዷል ማለት ነው። ይህን ነገር ሲያደርግ ማንንም አላማከረም። አንድና አንድ ራሱ ወስኖ ይመስለኛል ወደዚህ ተግባር ውስጥ የገባው። እንግዲህ የቃሊብ አባትን በሚናገራቸው ነገሮች፣ ትሁትም በምትናገረው ነገር ስለቴናና እንዲሁም ደግሞ ስለ ዳኒ ብዙ ነገሮችን የምታደርገውን ነገር አባቱም እንዲሁም ደግሞ ትሁት ስነግረው እያመነ አይደለም ማለት ነው። ስለዚህ ነገሮቹን ለምንድን ነው በራሴ የማላያቸው በማለት እንግዲህ ብዙ ነገሮችን እንትን ለማለት ለማረጋገጥ አሁን ላይ እንግዲህ ወስኖ ተነስቷል ማለት ነው። ይህን ነገር ደግሞ የጀምረው አንድና አንድ በእርግጠኝነት ብቸውን ነው ይብን አባቱን ራሱ ያማከረ አይመስለኝም ማለት ነው። ስለዚህ ይህን ነገር እንግዲህ ያው የአባቴ እህቶች አሉ ሁለቶች አሉ። ስለዚህ ከሁለቶች አንደኛዋ ትመጣለች። መጀመሪያ እንግዲህ ለሱ እንዲመቸው ወይንም ደግሞ ለነገሮቹ እንትን እንዲል የምትመጠው የአባቴ እህት ምንም አይነት ነገር አትሰማም፣ መናገርም አትችልም። ያማታል እና አደራ እንድትንከባከቧት እፈልጋለሁ በማለት እንግዲህ ለቲናም ነግሯታል ማለት ነው እንዲሁም ለ ዳኒ ምክንያቱም እኔ ያው እንደምታዩ ሁልጊዜ እንደምሄደው ፊልድ አሁንም ለረጅም ጊዜ ፊልድ መሄድ እፈልጋለሁኝ። ግድ ነው፣ የስራ ጉዳይ ነው። መቅረት አልፈልግም። ስለዚህ አክስቴን እንድትንከባከባት እፈልጋለሁኝ። እናንተም ደግሞ ከቤት ውስጥም ትሁት ያው ከትሁት ጋርም ሰላም እንድትፈጥሩ እፈልጋለሁ። ቲና ነገሮችን በሙሉ አንቺም ስራሽን የሚጀምሪበት አጋጣሚ ይኖራል። በስራ ማገዝ አለብሽ በማለት እንግዲህ ያለውን ነገር ሲነግራት ነበረ። እናም እሺ እንንከባከባቸዋለን፣ ዳኒም እንደዚሁ እንንከባከባታለን በማለት ነበር የገለጸውን። በቃ እሷን ስትንከባከቡ ደግሞ እራሳችሁን እንዳትረሱ ዳኒ ስለሁሉም ነገር አደራ እንዲሁም ደግሞ ቲና ምግብ እየበላች አይደለም፣ ምግብ እንድትበላ አድርጋት በማለት እንግዲህ ስለቲናም ተናግሯል ማለት ነው። ቃሌም ማለት ነው። ቲና ያው ስራ ግን በቅርቡ እንደሚጀምር ነበር እየነገርከኝ በማለትም አንስታለት ነበር። እና ያለሽን እኮ ዶክሜንት እንኳን አላስገባሽም፣ ነገሮችን ስጨርሽ ተገቢያለሽ በማለት፣ እኔ ለምንድን ነው እንደዚያ ነገሮችን የማመጠው እያለች ስራ ስራ ነው ግድ ነው በማለት እንግዲህ መልሶላታል ማለት ነው። እና ቃሊብ ይህን ነገር እያደረገው በራሱ ወስኖ እንዲሁም ደግሞ ከዚህ በፊት አባቱ ወይንም ትሁት የሚነግሩት ነገር ማለት ነው እየተጠራጠረ ስለነበር በባለፈውም እንግዲህ ያው ቲና እርጉዝ ነኝ ብላ ነግረው ነበር ለቃሊም ማለት ነው። ቃሊም በጣም ልጅ ይወዳል አባቱም እንደዚው ማለት ነው። ግን ደግሞ ቲና አርግዛለሁ አርግዣለሁ ብላ ራሷ ወረቀትም ስላሳየችው ምክንያቱም እውነት አርግዛ ሊሆን ይችላል እንዲሁም ከዳኔ ጋር ሆነ የሚሉት ነገር ይህ ነገር እውነት ነው ወይንስ ደግሞ ውሸት ነው የሚለው ነገር ለማጣራት በራሱ ውሳኔ ወስዶ ይገኛል አሁን ላይ ማለት ነው። እንግዲህ ደግሞ ደጋግሞ የካሌብ አባትም ማለት ነው ያው ትሁት ትሁትን እጅግ በጣም እንደ ልጁ እንደሚያየት እና እሷነች እኔህን እስካሁን ያተረፈችኝ ያዳነችኝ እያለ ደጋግሞ ተናግሯል ማለት ነው። ስለዚህ ምንም አይነት ነገር ትሁት ጥፋት እንደሌለባት እና እሱ እንደውም እንዳልተቀየረ እሷ ባትኖር እኔን ገለውኝ እንደነበረ እያለ በጣም ብዙ ነገሮች ነግሮታል ማለት ነው። ስለዚህ ምንም ቢሆን ምንም አሁን ላይ ካሌብ ምንም አልተረዳውም ማለት ነው። የሽማግሌውን ጉዳይ ማለት ነው። ስለዚህ ይህን ነገር ያደረገው ደግሞ እውነት እንደዚህ እያደረጉ እውነት ነው ወይስ ውሸት ነው? እውነት ቲና እንደዚህ እያደረገችብኝ ነው? በበላይ እንደዚህ እኔ ስወጣ ከዳኒ ጋር አብራ የተኛች ነው ወይንስ ደግሞ እንዴት ናቸው የሚለውን ነገር ለማየትና ለማረጋገጥ ይህ ቲናን ጸባይ ሙሉ በሙሉ ለማወቅ ይህን ነገር ተጠቅሞበታል ማለት ነው። እንግዲህ ያው ለትሁትም አልነገራትም ማለት ነው። ቃሊፕ ፊልድ ለረዥም ጊዜ እሄዳለሁኝ በማለት ነው የነገራት ለትሁትም ለምንድን ነው ለረዥም ጊዜ የምትሄደው? ምን አቅዳችሁ ነው? ምን አስባችሁ ነው? ለምንድን ነው የማትነግረኝ? በማለት እንግዲህ ትሁትም ጠይቀው ነበረ። ምክንያቱም ዳኒና እንዲሁም ደግሞ ቲና እዚህ ቤት ሁለታቸው ከሆኑ በጣም ተንኮል ስለሚሰሩ እሱ እንዲቆይ ስለማትፈልግ ደግማ ደጋግማ ነበር የጠየቀችው። ሲቀጥል ደግሞ አባዬ አሁን ደህና ሆነ ተሻለልኝ ስልህ እንዴት ሌላ መምተኛ ሰው ምተ እንድንከባከበው ታደርጋለህ? ሲቀጥል ደግሞ እኔ ችግር የለብኝም እነሱስ እንዴት ይተዋታል ብላችሁ ነው ያሰቃዩዋታል እኮ እንዴት እንደዚህ ታደርጋለህ ቃሌ በማለት እንግዲህ ትሁትም ተናግራ ነበር። ቃሌ ብር ማለት ነው ወደ ፊልድ እሄዳለሁ ብሎ በወጣ ሰዓት ማለት ነው። እሱ ችግር የለውም፣ አያሳስብሽ፣ ምንም አያደርጉም። እነሱንም ነግሬያቸዋለሁ። ደግሞ ሁሉን ነገር ደውዬም አሳውቅሻለሁ፣ እነግርሻለሁ፣ በቅርቡ አሳውቅሻለሁ፣ ብዙም አትፍሪ በማለት እንግዲህ ትሁትንም አረጋግቷታል ማለት ነው። እንግዲህ ፊልድ ከሄደ በኋላ በሁለት ቀኑም እንደዛም ተመልሶ እራሱ ማለት ነው የአባቱ እህት መስሎ ወይንም ደግሞ የቃሊብ የራሱ አክስት በመምሰል ማለት ነው ሴት በመምሰል ለባብሶ ወደ ቤት ውስጥ ገብቷል ማለት ነው። ቃሊብ ተመልሶ ከፊልድም ሳይሄድ ቤት ውስጥ ገብቷል። እና ያው መስማት እንደማይችል እና እንዲሁም ደግሞ መናገር እንደማይችል መስሎ ልክ አክስቴ እንደዚህ ነች ብሎ እንደሳላት እሱም እንደዚው መጥቶ ካጠገባቸው ተቀምጧል ማለት ነው። ስለዚህ ዳኒና እንዲሁም ደግሞ ቲና የሚሉትን የሚያወሩትን ያሰቡትን ነገሮች በሙሉ እየሰማ ነበረ። እውነት ለመናገር በጣም መጥፎ ቃላቶችም ስለተናገሩ ያንን መጥፎ ቃል ራሱ ሰምቶ መቀመጥ ራሱ አልቻለም ማለት ነው። ሲቀጥል ደግሞ ከቃሊብ አልጋ ላይ ሁለታቸው ዳኒ እና ቲና ሆነው በተኙበት ሰዓት ራሱ ቃሊብ በራሱ ባይኑ አይቷል ማለት ነው። ይህ ነገር የሆነው እንግዲህ ሽማግሌው የሚነግረውን ወይንም ደግሞ ትሁት የምትነግረውን ነገር ስላላመነ ራሱ ባይኑ በብረቱ ማየት ስለፈለገ ነው እንደዚህ ሁሉ የመጣው ማለት ነው፣ ሴት መስሎ ለባብሶ ወደ ቤት ውስጥ ገብቶ የሁለታቸውን የሚያደርጉትን ድርጊት በሙሉ ለማየት ለማወቅ፣ እርግጠኛ ለመሆን ስለፈለገ ነው። ይህን ነገር ያደረገው በእርግጠኝነት ለአባቱም አላማከረም፣ እንዲሁም ደግሞ ለትሁትም ሳያማከር ራሱ የወሰደው ውሳኔ ነው ማለት ነው። ምክንያቱም በጣም ሲከራከር ነበር። በባለፈው እንግዲህ ትሁትን ማለት ነው እንደዚያ አስረው ካሰቃዩት በኋላ በስተ መጨረሻ እንግዲህ ሽማግሌው ትሁትን እንደፈለግሽ ማድረግ ትችያለሽ ሲላት ቴናንን እዛ እጅግ በጣም ነበር የደበደበቻት ማለት ነው። በዚያን ጊዜ ያው ቃሊብ እጅግ በጣም ነበር የተናደደው። እንዴት እንደዚህ ታደርጊያለሽ? ምንም ቢሆን እኮ ሚስቴነች እንዴት አንቺ ሰራተኛነች ለምንድን ነው ቦታሽን የማታውቂው? በማለት እንግዲህ ቃሊብ ትሁትን ተናግሯት ነበረ ማለት ነው። ስለዚህ ያው ቴና ይህ ነገር ያደረገችው ማለት ነው። ትሁት ያደረገችው ነገር በጣም ይገባታል። ሲጀመር እንኳንም ደበደበቻት ይገባታል ብዬ ማስበው እና ይህን ነገር ሲናገር ነበረ ና ልክ እነሱ እንደሚሉት ትክክል ነው፣ ተንጎል ትሰራለች ወይንስ ደግሞ አሰራም የሚለውን ነገር ራሱ ለማረጋገጥ ፈልጎ እንግዲህ አረጋግጧል ማለት ነው። ሲቀጥል ዳኒ እና እንዲሁም ቲና ማለት ነው ያው ቲና እጅግ በጣም ደስ ብሏታል። ምክንያቱም ቃሊብ ፊልድ ስለሄደ ለረዥም ሰዓት ነው። በነገራችን ላይ ቲና ማለት ነው ከዳኒ ጋር እጅግ በጣም ጊዜያቶችን ማሳለፍ የፍቅር ጊዜያትን ማሳለፍ ወይም ደግሞ ሁለታቸው አብሮ መሆን ከምንም በላይ እጅግ በጣም ትደሰትበታለች ማለት ነው። ምክንያቱም ዳኒን ስለምትፈልገው ለደቂቃ እራሱ እንዲለያት አትፈልግም ማለት ነው። ዳኒ ግን ስለማያወዳት ስለማያፈቅራት ምንም ነገር ከእሷ ጋር ጊዜ ማሳለፍ አይፈልግም። ሆኖም ግን ይሄን ያክል ምንድን ነው ደስታሽ ብሎ ሲጠይቃት በቃ ለብዙ ጊዜ እናንተ የፍቅር ጊዜያችን ማሳለፍ እንችላለን፣ እሱ ለረጅም ጊዜ ነው ፊልድ የሄደው በማለት አሁን ይሄ ምኑ ያስደስታል? እኔ እኮ የሆነ ስኬት ላይ የደረሽ መስሎ ነው በማለትም ተናግሯል ማለት ነው። አንድና አንድ ዳኒ የሚፈልገው ከእሷ ገንዘብ ነው እና ያሰበውን የቤቱን ጉዳይ የገንዘብ ጉዳይ የተሳካ መስሎት እጅግ በጣም እንትን ብሎ ነበረ። ግን ደግሞ ስለ ፍቅር ጊዜ ስለምናምን ስታውለው እኔ ረዥም ጊዜ አጭር ጊዜ የሚለው ይሄ ምንም ነገር ለእኔ ሊያስደስተኝ አይችልም በማለት እንግዲህ አስረግጦ ነግሯታል ማለት ነው። ስለዚህ ቴና እጅግ በጣም ህንትን ብላለች ማለት ነው። ሲቀጥል ያው ቃሊብ ማለት ነው ሴት ሆኖ ገብቶ በገባ ሰዓት ብዙ ነገሮችን አይቷል። በዚያ ላይ ስለ ትሁትም ጸባይ በደንብ ተደርቷል ማለት ነው። ትሁት እንግዲህ ኩሽና ሆና ማለት ነው። ምግብ ስሰጠው ይብል እንዴት ነው ለእሷ እንደዚህ አይነት ምግብ የምሰጫት በማለት በወንድማ ምግብ ወንድማ ሰርቶ ለሚሰጠው አንቺ ምን አገባሽ? እያለች እንግዲህ ቴናን ስትናገራት ነበር ማለት ነው። እና ትሁት ምን አይነት ጸባይ እንዳላት ቴና ምን አይነት ጸባይ እንዳላት ዳኒም እንደዚው ስነምግባራቸውን ሁላቸውንም ማለት ነው በእርግጠኝነት ሙሉ በሙሉ ተረድቷል። ሲቀጥል ቲና የተናገረችው ነገር እጅግ በጣም አላስቀመጠውም ማለት ነው። ምክንያቱም ምን ብላለች? የምንፈልገውን ነገር ካገኘን በኋላ ቤቱንም በቃ በራሳችን ካደረግን በኋላ ሁለታቸውን አባትና ልጅን እናሳብዳቸዋለን በማለት ተናግራለች ማለት ነው። ይህን ነገር ስትናገር እንግዲህ ቃሌብ ይህን ነገር መስማት በፍጹም አልቻለም ማለት ነው። ወደሆኑ ነበር ብር ብሎ የወጣው ማለት ነው። እኔ እጅግ በጣም ግራ ነበር የተጋባው እኛ ያወራነ እሷ ለምንድን ነው እንደዚህ ብርግግ ብላ የወጣችው? በማለት እንግዲህ ለቲና ጠይቋት ነበረ። ቲናም ምናልባት ያወራነውን ነገር ሰምታ ሊሆን ይችላል። አዎ እንደሱ ሊሆን ይችላል። መጠርጠርሽ በጣም አሪፍ ነው። አንተ አትጃጃ ላይ ያለች እንደውም ማለት ነው። እንደሱ በፍጹም አይሆንም መስማትም መናገርም እኮ አችልም ስለዚህ ምንን አቃው ነው በማለት ቀጥላለች ማለት ነው። እና ይህ ሁሉ ነገሯን ክፋቷን፣ ሁሉ ነገሯ ስነ ምግባሯን፣ መጥፎ ባህሪና መጥፎ ምን አይነት ለቃሊ ምን አይነት አስተሳሰብ እንዳላት እንዲሁም ደግሞ ለአባቷ ምን አይነት አረመኔ አስተሳሰብ እንዳላት እንግዲህ ሙሉ በሙሉ ቃሊ ተደርቷል ማለት ነው። እንዲሁም በጣም ትዕግስተኛ ነው ብዬ ነው የማስበው ማለት ነው። ምክንያቱም በጣም ብዙ ነገር ነው ያደረገችው። አባቱን ስንት ነገር አሰቃይታ ጭራሽ አሁን ደግሞ አባትና ልጅን ገና እናሳብዳቸዋለን በማለት እንግዲህ ስትናገር ነበር ማለት ነው። እና ይሄ ሁሉ ጥፋቷ የአባቱን ትዕዛዝ ለማክበር ነው እንጂ በአንዴ የመንጠቅ አድርጎ ማስወጣት ይችል ነበረ። ግን ደግሞ አባቱ የፈለገውን ነገር እስከሚያደርግ ድረስ ነው እንግዲህ በትዕግስት እየጠበቃት የሚገኘው። ዛሬ ደግሞ በቃ በይበልጥ እሷ በጣም መጥፎ እንደሆነች እና ትሁት ትክክለኛ እንደሆነች ያለውን ነገር ቃሊ ብተረድቷል ማለት ነው። እንግዲህ ቀጥታ አሁንም ይበረታል ብያስባለሁ ማለት ነው። ወደኋላ የሚያስብለው ነገር የለም። ይብን እንኳን ያላረገዘችን አረገዝኩ እንኳን ያንተ ልጅ ብትለውም ወደኋላ የሚያስብለው ነገር አይኖርም ብያስባለሁ። ምክንያቱም ራሱ ባይኑ በብረቱ ሁሉን ነገር ስላየ ማለት ነው እና ቀጣይ ፓርት እንግዲህ ትክክለኛውን ውሳኔ የሚወስን ይመስለኛል ማለት ነው። ቃሊ አብረን እንጠብቃለን ውዴ። የቻናል ተከታታዮች ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦችም ስለምታበረታቱኝ እጅግ በጣም አመሰግናለሁ። መልካም ጊዜን ተመኘውላችሁ።